ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች እንደምናላችሁ የለዚ ዜና ጉጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎች ማስደመጥ ጀምረናል በቅድሚያም አርስ ዜናችሁን ነግራችኋለሁ አብራችሁ ቆዩ ከፌዴራል መንግስት ጋር የሚሆን ከሌላ አካል ጋር ወደ ጦርነት የሚያስገባ ነገር የለንም የሚፈጠር የጸጥታ ችግር አይኖርም ሲሉ የትግራይ ሰራዊት ታዛዥ ሌተናል ጄኔራል ታደሰ ወረደ ተናገሩ ዶክተር ደብረ ጽዮን የሚመራው ህወሓት በኩሉ ውሸት ቢደጋገም ወደ እውነት አይለወጥም ብሏል። ህወሓት ባወጣው መግለጫም አቶ ጌታቸው ረዳና ጌዲዮን ጢሞቴዎስ ሀሰትን ተናግረዋል ሲል ከሷቸዋል። በዝርዝር እናያለን። በአማራ ክልል በአገዛዝ ጦርና ፋኖ ያልሽ ካክል የሚደረገው ውጊያ ቀጥሏል። ጦርነቱ በአሁኑ ሰዓት ከፍተኛ ሰብአዊና ቁሳዊ ጉዳትን እያስተናገደ ይገኛል። ሁሉ ወሎ ቀጠና ደሴና ወልዲያ ከተሞች ዙሪያ ጨምሮ የፋኖ ኃይሎች የተለያዩ አካባቢዎች ላይ በሚገኙ የአገዛዙ ጦር ይዞታዎች ላይ ጥቃት መክፋታቸውን ሲገልጹ፣ አገዛዙ በበኩሉም ወደ ከተሞች የተጠጉ ጽንፈኞች ላይ እርምጃ ወስጃለሁ ሲል መልሷል። በዝርዝር ያለ ኤርትራ ጦርነቱን በየቀኑ ከመለመንና ጦርነት እንዲነሳ ከመጸለይ ይልቅ ደፍረን በጋራ እንቁም አለች። በሌሎች ሀገራት የውስጥ ጉዳይ ጣልቃ የመግባትና አንዱን ወገን በመደገፍ ሌላውን የማጥቃት ስራ እየሰራው አይደለውም ብላለች ኤርትራ። የፕሪቶሪያ ውል ስምምነትን በሚመለከት በቀጣይ ኤርትራን ሳይሆን ተዋዋይ ኃይሎችን ስለሆነ በዚህ ጉዳይ ላይ ልከሰስ አልገባም ብላለች። በአዲስ አበባ የሚገኘ የኤርትራ ኤምባሲ ባወጣው መግለጫ የራሳችንን አንሰጥም፣ የሌላውን ማነካም ብሏን፣ በዝርዝር እናያለን። አሜሪካም የደቡብ አፍሪካ አምባሳደርን ከሀገሩ አባረረች። አሜሪካም የሀገሪቱን ዲፕሎማት ስታባርር ከረጅም ጊዜያት በኋላ የመጀመሪያ ሆኗል። አሜሪካም የደቡብ አፍሪካ አምባሳደርን ለማባረር የተዘጋጀችው ትራምፕን ተሳድቧል በሚል ነው። በዝርዝር እናያለን። ይህ በእንዲህ እንዳለም የፕሬዚዳንት ትራምፕ አስተዳደር የጉዞ እገዳ ሊጥልባቸዋል የተባሉ 41 ሀገራት ይፋ ሆነዋል። ከእነዚህ መካከል ጉዞ እገዳ ያጋጥማቸዋል የተባሉ ኤርትራና ደቡብ ሱዳን ቀዳሚ ሆነዋል። ይህንንም በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በውስጥም ሆነ በውጭ የምናደርገው ጦርነት የለም፣ ከፌዴራል መንግስት ጋር የሚሆን ከሌላ አካል ጋር ውጊያ ውስጥ የሚያስገባን አንዳች ችግር የለም ሲሉ የትግራይ ጦር አዛዥ የሆኑት ሌተራል ጀኔራል ታደሰ ወረደ ተናገሩ። በሌላ በኩል በዶክተር ደብረጽዮን የመራው ህዋት በበኩሉም ውሸትም ቢደጋግሙት ወደ እውነት አይለወጥም ብሏል። ከቅርብ ጊዜያት ወዲህ በትግራይ ክልል የተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው የሚል የፌዴራል መንግስት ጣልቃ ሊገባ ነው የሚሉ ወሬዎች እየሰሙ ቢሆንም ከፌዴራል መንግስት ጋር የሚሆን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለንም ብለዋል ሌተራል ጀኔራል ታደሰ ታደሰ ወረደ ታደሰ ወረደ በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ሲሉ በትላንትናው ተናግረዋል። ጀኔራል ታደሰ ወረደ ከአዲስ አበባ መልስ ትላንት ምሽት በሰጡት ጋዜጣዊ መግለጫ ግጭቱና ጦርነቱ በውስጣችን ይሆናል ወይም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም፣ አይኖርም ሲሉ ተደምጠዋል። የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚዳንት የሆኑት ሌተናል ጀኔራል ታደሰ ወረደም በወቅታዊ ጉዳይ ላይ በትላንትናው የሰጡት መግለጫ የፌዴራል መንግስቱ የክልሉን ችግር ለመፍታት በኃይል መፍትሄ ለመስጠት የሚያደርገው እንቅስቃሴ አይኖርም ሲሉ ተደምጧል። ይህን ምክንያቱ ማድረግ ከውጭ የሚመጣብንን ግጭትም አይኖርም ይላሉ ጀነራሉ። ምንም አይነት ግጭት ፖለቲካዊ መፍትሄ የሚጎዳ ነው ያሉት ጀነራሉ ችግሩን ፖለቲካዊ በመሆኑ ፖለቲካዊ መፍትሄ ብቻ ነው የሚያስፈልገው። በፍጥነት ወደ መረጋጋት የምንገባበት ሁኔታ መፍጠር አለብን ሲሉ ተናግረዋል። በተጨማሪም ባለፉት ቀናት በክሉ የተካሄዱ ሁነቶች በምን መልኩ ወታደራዊ ድርጅት ጋር የሚያያዙ አይደሉም ሲሉ ተደምጠዋል። በምንም መልኩ ወታደራዊ ኃይልም ወደ ስልጣን የማምጣት ጉዳይ አይደለም ይህ ፈጽሞ የማይሆን ነገር ነው ሲሉ ተናግረዋል። የፕሪቶሪያው ስምምነት አደጋ ላይ መውደቅ የለበትም ያሉት ጀራሉም በውስጣችን ባሉ የፖለቲካ ድክመቶች ምክንያት የተፈጠሩ ችግሮች በሰላማዊ መንገድ እንዲፈቱ እንፈልጋለን እናደርጋለን የሚላሉ ኃይል በመጠቀም ልንፈታው የምንችለው ችግር ግን የለም ሲሉ ተደምጠዋል። ከቁጥራችን ውጭ ልናደርገው የምንችለው እኛ ራሳችንን የሚሉት ጀራሉ በአመለካከቱ ምክንያት የሚጠየቅና ስጋት ላይ የሚወድቅ ሰው መኖር የለበትም ሲሉም ተደምጠዋል። እነዚህ ያደረሱ የፖለቲካ ችግሮች ናቸው ሲሉ ሲሉ የገለጹት ጀነራሉም በአጭር ጊዜ የሚስተካከሉበትና መልክ የሚይዙበት ሁኔታ ይፈጠራል ይላሉ። ጀነራል ታደሰ ወረደም የውስጥ ልዩነቶቻችን የመደራደር አቅማችን አዳክሞታል ሲሉ የገለጹ ሲሆን ጊዜ አሰራሩን ማጠናከር ቅድሚያ እንሰጠዋለን ሲሉም ተደምጠዋል። ሌተናል ጀነራል ታደሰ ወረደ ተፈናቃዮች ከፍተኛ ችግር ውስጥ መሆናቸውን አስታውቀም ፖለቲካዊ ችግሮችን ሳንፈታ መቆየታችን እንደ ትግራይ ከፕሪቶሪያ ስምምነት ልናገኝ የሚገባውን ጠቀሜታ በማረጋገጥ ላይ አሉታዊ ተጽዕኖ አሳርፏል ብለዋል። ታዲያ ጀነራሉም አቶ ጌታቸው ረዳም የተፈናቃዮችን ጉዳይ ያነሱበት መንገድም ልክ

ተቃውሟል። አቶ ጌታቸው ረዳም እኛ ተፈናቃዮችን ለመስራት ስንንቀሳቀስ በርካታ ችግሮች አጋጥመናል፣ ተፈናቃዮች ይመለሱ ነበር በዋናነት የእኛ ችግር ነው ማለታቸው ነው። ሌተናል ጀኔራል ታደሰ ወረደ የተቃወሙት በህወሓት አመራሮች መካከል የተፈጠረው ችግር ለመፍታት የሃይማኖት አባቶች ጨምሮ የተለያዩ አካላት የተለያዩ ጥረቶችን ሲያደርጉ ቢቆዩም ሳይሳካላቸው ቆይቷል። ታዲያ ችግሩ በህወሓት አመራሮች መካከል የተፈጠረ ቢሆንም ወታደራዊ ኃይሎችም ገብተውበታል። ሌተናል ጀኔራል ታደሰ ወረደ እንደሚሉት ቀላል ነገር ነው የማይባል ቢሆንም በአሁኑ ሰዓት ግን የውስጥ ግጭት አይኖርም ሲሉም ለህዝቡ ተናግረዋል። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር የሚል ጀኔራሉም፣ አለመቀበልና እንቅፋት መፍጠር፣ አንዱን ወገን አንዱ ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ችግራችን ነው ሲሉ ራሳቸውን ጨምረው ወንጅለዋል። የክልሉ ችግር ታዲያ አሁንም አልተፈታም። በተለይም ለሁለትና ለሶስት የተዋደኑ የሕወሓት አመራሮችና ወታደራዊ ኃይሎች አሁንም ወደ ፌዴራል መንግስት መቀመጫውን ወደ አዲስ አበባ ችግሩን ለመፍታት እየተመላለሱ ይገኛሉ። የጊዜ አስተዳሩ ፕሬዚዳንት አቶ ጌታቸው ረዳ አዛው ባሉበት ደርሰው የመጡት ታደሰ ወረደ ይህን መግለጫ ሲሰጡ በአንጻሩ ደግሞ ዶክተር ደብረጽዮን ገብረ ሚካኤል ቡድናቸውን ይዘው ወደ አዲስ አበባ አቅንተዋል የተባለው። ወደ አዲስ አበባ ከማቅናታቸው በፊት ግን አንዳች መግለጫ አውጥተው ነው የሄዱት። ሕወሓት በዚህ መግለጫ ውሸት ቢደጋገም ወደ እውነት አይለወጥም ብሏል። የትግራይ ጊዜ አስተዳዳሪ ፕሬዚዳንት ጌታቸው ረዳ እና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች የሰጡት ማብራሪያ በተመለከተ ባወጣው መግለጫ ነው ይህንን ያለው የትግራይ ክልል በተለያዩ ጥቂት አካባቢዎች መስተራሮች ላይ የተወሰዱ እዚህ ግባ የማይባሉ የሕግ ማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ከፍተኛ ባለስልጣናት የፕሪቶሪያውን ስምምነት ላይ የተወሰደና የተፈጸመ ጥቃት ነው ተብሎ በተሳተ መንገድ እየተነገረ ይገኛል። ይህም የዓለም አቀፍ ማህበረሰብ ሆን ብሎ ትኩረቱን በዋናው ይዘቶች ላይ እንዳያተኩር ለማድረግ ያለምን ይላሉ የኢትዮጵያ ውጭ ጉዳይ ሚኒስትር የሆኑት ጌዲዮን ጢሞቴዎስ። በቅን ልቦናና በስምምነቱ መሰረት ተግባራዊ ለማድረግ የፕሪቶሪያው ስምምነት ላይ ከመስራት ይልቅ አንዳንድ አጃዎችን መንግስታችን ይህንን ተግባር እንዳያደርግ መንገዳችንን እያሰናክል ነው ማለት መከሰሳቸው ስህተት ነው ይላል ህዋት መግለጫው። እንደዚህ አይነት ክስ መጠቀም ይበልጥ ጠቃሚ ሆኖ አግኝተውታል አሁን ላይ ይህ ግን ፍጹም ልቦለድ ነው ሲል የፈለጉበት ምክንያት ጭምር ህዋት መግለጫው አንስቷል። ጌታቸው ረዳና ዶክተር ጌዲዮን ጢሞቴዎስ ያቀረቡት መግለጫ ላይ ተቃውሞውን አሰምቶ በአሁኑ ሰዓት ለፕሪቶሪያ ስምምነት መፈጸም ያለን ቁርጠኝነት እናረጋግጣለን። የዓለም አቀፍ ማህበረሰብም በፍጥነት ውሉ በሙሉ ተግባራዊ እንዲሆንና በሁሉም አካባቢዎች የተፈናቀ ቀጣሉ ዜጎች እንዲመለሱ ጥረት እንዲያደርግ ጥሪ አቅርቧል። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በክልሉ ታዲያ እየቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳትን እያስከተለ ነው። በወሎ ቀጠና ደሴና ወልዲያ ከተሞች ዙሪያም ጨምሮ የፋኖ ኃይሎች የተለያዩ አካባቢዎች ላይ በሚገኙ የአገዛዝ ጦር ይዞታዎች ላይ ጥቃት መክፈታቸውን ሲገልጹ፣ አገዛዙ በበኩሉ ወደ ከተሞች የተጠጉ ኃይሎች ላይ እርምጃ ወስጃለሁ ብሏል። በደቡብ ወሎ ዞን ደሴ ከተማ ውስጥ የአገዛዝ ጦር ከፍተኛ ድንጋጤ ውስጥ ገብቷል፣ በከተማው ያለው ወታደራዊ እንቅስቃሴ ጨምሯል፣ ሲሉ ነው ነዋሪዎች ለኢትዮ ኒውስ የተናገሩት። ይህ የሆነው ሰሞኑ በከተማ ዙሪያ የፋኖ ኃይሎች የአገዛዝ ጦር ማጥቃታቸው ነው የሚሉት ነዋሪዎቹ በትላንትና ሁለት ከሰዓት በኋላ በከተማው አቅራቢያ እርቀት ውጊያ እንደነበረ ተናግሯል። በዚህም ትላንት በደሴ ከተማ የሚገኘው የአገዛዝ ጦር ኮማንዶ አባላት ዋና ዋና አደባባዮችና መንገዶች ላይ በቡድን መሳሪያ ታግዘው ተደጋጋሚ ቅኝት ሲያደርጉ ማምሽታቸውም ስለመመልከታቸው ነዋሪዎች ለኢትዮ ኒውስ ጨምሮ ተናግሯል። በተጨማሪም የአገዛዝ ጦር አባላት በየቅርብ ርቀት ልዩነቶች በመንገድ ዳር በቡድን በቡድን ሆነው ይንቀሳቀሳሉ እሱንም እያየን ነው ብለዋል። ከሌላ ጊዜ በበለጠ ሁኔታ የመንግስት ተቋማት ጥብቅ ጥበቃ ይደረግላቸዋል። በርካታ የአድማ ብተና ፖሊስና ሚኒሻ አባላትም ተሰማርተው ይገኛሉ ብለዋል። በሰሞኑ የከተማዋ ሁኔታ ማንም የጸጥታ አካል ከግዳጅ ሊቀራ አይገባም የሚል ጥብቅ ትእዛዝ በአገዛዝ ባለስልጣናት መሰጠቱም የከተማዋ የመረጃ ምንጮችም ጨምረው ለኢትዮኒውስ ተናግረዋል። ሁሉም የደሴ ከተማ መውጫ መግቢያ በሮች ከፍተኛ ጥበቃ እንዲደረግላቸው ትእዛዝ ተሰጥቷል ሲሉም የመረጃ ምንጮች አክለው ገልጸዋል። ባለፉት ቀናት የፋኖ ኃይሎች የደሴ ከተማን ከባ ውስጥ አስገብተን ማለታቸው የሚታወስ ሲሆን ደሴ ከተማን ከብቦ ያለው ያለው ኃይል ላይ እርምጃ አስጅበታለሁ ሲል ማስታወቁ ይታወሳል። ከተማ ዙሪያ ወረዳ ከጠዋት ጀምሮም እስከ ምሽት ድረስ በነበረው ከባድ ውጊያ የተጎዱ የአገዛዝ ወታደሮች አምቡላንሶች ወደ ሕክምና ሲያመላልሱ መመልከታቸውን አንድ የሕክምና ባለሙያም ለኢትዮ ኒውስ ተናግሯል። ተናግረዋል ባለሙያው በውጊያው ተጎጂዎች በአብዛኛው የፖሊስና ምንሻ አባላት ናቸው ብሏል። በተመሳሳይ በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ባለፉት ቀናት የጀመረው ውጊያ ትላንትና ምሽት ድረስ መርጦ አካባቢ መቀጠሉ ታውቋል። አማራ ፋኖ በወሎ ቤት አማራ ከሰሞኑን ትላልቅ ከተሞች ዙሪያ እየወሰደ የሚገኘው ወታደራዊ ማጥቃት መቀጠሉንም አስታውቋል። ምርጡ አካባቢን ጨምሮ በወልዲያ ዙሪያ በተደረጉ ከባድ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የአካባቢ መረጃ ምንጮችም ለኢትዮኒስ ተናግረዋል። በዚህም በመቶዎች ተገድለዋል፣ ወታደራዊ ካምፖች ወድመዋል፣ መደበኛ እንቅስቃሴዎችም ተስተጓጉለዋል ይላሉ። በተያያዘም በምዕራብ ወሎ ቀጠና ከለላ ወረዳ 011 ፈረስ ቤት አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል ለሰዓታት በዘለቀ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የአካባቢ መረጃ ምንጮች ተናግረዋል። የአድማ ብተናና ሚኒሻ አባላት ከፊት እንዲሰለ እንዲያሸልፉ ተደርገው በመከላከያ የከባድ መሳሪያ ሽፋን ብቻ ነበር የሚሰጣቸው የሚሉት የመረጃ ምንጮቹም በዚህም ከፍተኛ ጉዳት ያስተናገዱት ፖሊስና ሚኒሻዎች ናቸው ብለዋል። በዚህ ምዕራብ ወሎ ቀጠና መካነ ሰላም ከተማ የሚኒሻ አባላት ሰብሰብ ብለው ሲዝናኑ በነበሩበት ቦታ ውስጥ በተፈጸመ የቦምብ ጥቃት 11 አባላት ላይ የሞትና የአካል ጉዳት ደርሷል ሲሉ ነዋሪዎች ነግረውናል። የከተማዋ የመረጃ ምንጮች ጥቃቱም በፋኖ ኃይሎች የተፈጸመ ሊሆን ይችላል ቢሉም በፋኖ በኩል ግን ጥቃቱን በተመለከተ እስካሁን የተባለ ነገር የለም። በተመሳሳይ ትላንት ሽቱ ባህር ዳር ከተማ ቀበሌ 16 የሚገኘው የአድማ ብተና ፖሊስ ካምፕ አካባቢ የቦምብ ጥቃት ተፈጽሞ ከፍተኛ የንብረት ውድመት መድረሱን መዘገባችን ይታወሳል። በአማራ ክልል የተከፈተው ጦርነት ከፍተኛ ሰብዊና ቁሳዊ ጉዳት እያስከተለ ቀጥሏል። አገዛዙ ጦርነቱን ያስቀጠለ ሲሆን፣ ከትላንት ጀምሮ ደግሞ የተናጠል የተኩስ አቁም ለማድረግ የዘጋጀው ነው ማለት ፕሮፓጋንዳውን እያሰማ ይገኛል። አገዛዙ በአማራ ክልል ያለው ፍላጎት በጦርነትና በኃይል ገዝቶ ማቆየት ነው የሚሉት የመረጃ ምንጮቻችን በአሁኑ ሰዓት የተኩስ አቁም ማድረግ የፈለገው የተለያዩ የአገሪቱ አካባቢዎች የሚያጋጥመውን ጦርነትና ግጭት ለመቀልበስ ሰራዊቱም ወደዛ ለመውሰድ በማለም ነው ይላሉ። ታዲያም አስተያየት ሰጪዎቹም ይህ የተኩስ አቁም አሁንም መንግስትን በህልውናው ላይ ለማቆየት ያለመ እንጂ የህዝቡን ችግርና ጥያቄ ለመፍታት ያለመ ዋነኛ መሰረታዊ መልስ ሊሆን አይገባም፣ ሊሆንም አይችልም ሲሉ አስተያየታቸውን ሰጥተዋል። ኤርትራ ጦርነትን በየቀኑ ከመለመንና ጦርነት እንዲነሳ ከመጸለይ ይልቅ ደፍረን በጋራ ለጋራ አንድነት መቆም አለብ ስትል ተደመጠች። በሌሎች ሀገራት የውስጥ ጉዳይ ጣልቃ አልገባም የመግባት ፍላጎትም የለኝም ብላለች። የፕሪቶሪያ ውል ስምምነት የሚመለከተኝ አይደለም የምትለው ኤርትራም ተዋዋይ ኃይሎች ግን በዚህ ጉዳይ ላይ ቢነጋገሩ አይከፋኝም ብላለች። በአዲስ አበባ የሚገኘው የኤርትራ ኤምባሲ ባወጣው መግለጫ ነው ኤርትራ ይህን ሀሳቧን ያስተላለፈችውም። ከቅርብ ቀናት ወዲህ ጦርነት የማይቀር ነው አሁን ያለው እንቅስቃሴ የምስራቅ አፍሪካ ካርታ ሊቀይር የሚችል ነው አውዳሚ በቅርቡ ሊነሳ ይችላል፣ ዓለም አቀፉ ማህበረሰብና ሀያላን አገሮች ለማስቆም መፍጠን አለባቸው የሚሉ ድምፆችና ወሬዎች በዝተዋል ይላል መግለጫው። በመጀመሪያው ላይ የኤርትራ ስም ሲነሳ እንደተለመደው በጦርነት ፍላጎት ፍጹም ውሸት በሆነ ነገር ታጅቦ ይቀርባል ያለ ሲሆን፣ የኤርትራ ጦር የትግራይ መሬት ያዘ፣ ኤርትራ ስለ ስላልተስማማችበት የፕሪቶሪያ ስምምነት ለማክሸፍ ጦርነት ልትከፍ ትችላለች። ህወሓት አንዱን ወገን ከኤርትራ ጋር እየሰራ ነው። ኤርትራ ፋኖን እየረዳች ነው። ኤርትራ ከግብፅ፣ ከሳውዲ አረቢያ ወዘተ ጋራ በኢትዮጵያ ላይ እያሴረች ነው። ግንኙነት ማላት የሚሉ ሁሉ ማለቂያ የሌላቸው ጮቶችና ውሸቶች አሁንም ቀጥሏል ነው የሚለው መግለጫው። መግለጫው አክሎም መታወቅ ያለባቸው እውነቶች ግን አሉ በማለት ይዘረዝራል። የኤርትራ ህዝብ በየብስ በባህርና በደሴት የተትረፈረፈ በሀብት የታደለ ስለሆነም፣ የእሱ ያልሆነን አይፈልግም፣ ፈልጎ አያውቅም። በ ታሪክ ውስጥም የወረራ ታሪክ አስቀያሚ የለውም። ባይሆን ግን ተወረ እናውቃለን ይላል። በተጨማሪም በፕሬዚዳንት ኢሳያስ አፈወርቂ አነጋገር ጠቅሶም የእኛ ያልሆነውን አንፈልግም፣ የራሳችንን አንሰጥም የሚለው መርሃችን ነው ይላል። መግለጫው አክሎም የአልጀርስ ስምምነትን በመጥቀስ በአሁኑ ሰዓት በዓለም ካርታ ላይ በተደነገገልን መሰረት ተስለን እንገኛለን። ድንበርም አልፈን የያዝነው ነው የትኛውም ሀገር የለም፣ የማንን መሬት አልያዝንም፣ በማለት በትግራይ ክልል ውስጥ አልፈው ገብተው ቦታዎችን መያዛቸውን የሚቀርባቸውን ክስ አስተባብሏል። እኛ ከራሳችን ውጭ በሀገራት የውስጥ ጉዳይ ጣልቃ መግባትና አንዱን ወገን በመደገፍ ሌላውን ልማጥቃት ፍላጎትም ሆነም ምንም አይነት እንቅስቃሴ የለንም ብሏል። ይህ በአዲስ አበባ ተቀምጦ መግለጫ ያሰጠው የኤርትራ ኤምባሲ በትላንትና ሁለት የውጭ ጉዳይ ሚኒስትር ሊዮን ጢሞቴዎስ የኤርትራ ኃይሎች ጋር የህወሓት ኃይሎች እየሰሩ ይገኛሉ በዋናነት ደግሞ ይህን የሚያደርጉት ሀገሪቱን ለመመጥበጥ ነው በሚል ክስ ላሰሙበት የተሰጠ መልስ ይመስላል። ከኤርትራ አንጻር በየትኛውም የቀጠና ክፍል ውስጥ የሚፈጠር ማንኛውም አሳሳቢ ሁኔታ የመላው ቀጠናው ስጋት ነው። ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተዋናዮች ቅድሚያ በመስጠት መፍትሄ በክልል ኃይሎች ወይም ደግሞ በሀገር ውስጥ ኃይሎች እንዲገኝ ግልጽ አቋም አለን ይላል የኤርትራ መግለጫ። ይህን በመርህ ላይ የተመሰረተ እምነት መሰረት ማድረግ የኤርትራ መንግስት በቀጠናው ህዝቦች የሚስተካከለ ወንድማማችነት እኩልነትና ትብብር እንዲሁም የጋራ ኢኮኖሚያዊ ልማትና አጋርነት የሚጎለብትበት ግልጽ መድረክ ለመፍጠር ገንቢ ተሳትፎና ተግባር በማድረግ ቁርጠኛ ጥረቶችን ሲያደርግ ቆይቷል። ማለት በዓለም አቀፍ ደረጃ በሌሎች ሀገራት ውስጥ ጣልቃ አይገባ፣ አብሮነትና በጋራ መልማትን አይቀበልም፣ በአንድም ይሁን በሌላ መንገድ የሚንቀሳቀሱ ታጣቂዎችን በሙሉ ይደግፋል፣ ሽብርተኞች ጋር ግንኙነት አለው የሚለውን ኢሳያስ አፈወርቂ መንግስት ክስን ለማስተባበል ሞክሯል። ከሁሉም የቀጠናው ሀገራት ጋር የነበረን ዲፕሎማሲያዊ ግንኙነት ከአካባቢ ረጋጋት ውጭ ሌላ አይደለም፣ ይላል ባለፉት ጊዜያት ሁሉ የተካሄዱ ጦርነቶች ውስጥ በጎረቤት ሀገራት ገብቶ የሚጓጋው የኤርትራ ጦር ይህንን የሚለው ታዲያም ኢሳያስ አፈወርቂ መንግስት የማድረጋቸው ውጊያዎች ሙሉ ለመልካም ግንኙነት አላማ የሚውሉ ናቸው ለማለት ነው። ጨለማን ጨለማን ማፍረስ አይችልም፣ ጨለማን የመንጠቅ ኃይል ያለው ብርሃን ነው የሚለው መግለጫም እናም ለጦርነት መጸለይና ጥላቻን መደበቅና ሰላምና መረጋጋት ሊያመጣ አይችልም። ስለዚህ ፍርሃትና ጥርጣሬ፣ ጥላቻና ግጭት፣ ሌት ተቀን ጦርነትን ተመለመን ይልቅ ለሰላምና ለመተባበር ቁርጠኛና ድፍረት ጠይቃ ይህንን እያለ ያለው በግልጽ ለማን እንደሆነ ባይታወቅም በቅርብ ጊዜያት ግን ኤርትራን የተመለከቱ በርካታ መግለጫዎች በተለይም ከአብይ አህመድ መንግስት ጋር ጦርነት ለመግባት እያቋቋ ያለው ሻቢያ አሁን ላይ ቀጠናው ሊረብሹ እንደሚችል የሚቀርብበት ክስ በተመለከተ ይመስላል። በአለም በኩል በተለይም ዲፕሎማቶችና የተለያዩ አለም አቀፍ ሚዲያዎች በቅርብ ጊዜ ውስጥ የትግራይ ክልል ምክትል ፕሬዚዳንት ሆነው ተሽሞ እያገለገሉ ያሉትን ሌተራል ጄኔራል ጻድቃንን ጨምሮ ሁለቱ ሀገራት ከጦርነት ውጭ ሌላ አማራጭ የላቸውም። ለመዋጋት ቀርበዋል። በዚህ ውጊያም ታዲያ የሚረብሽና አለም አቀፍ ሰላም ላይ ከፍተኛ አሉታዊ ሚና የሚኖር ይሆናል። በአስቸኳይ አንዳች ነገር መደረግ አለበት የሚል ሀሳብን ሰንዝረው ነበረ። አብይ አህመድም ለቀይ ባህር ፍላጎት አለ ማለት ለጦርነት እየተዘጋጀ ሲሆን በዚህ ጉዳይ ላይ ኤርትራ ግልጽ አቋማን ያገለጸች ሲሆን፣ በአሁኑ ሰዓት ማንኛውንም ወረራ ለመቀልበስ እየተዘጋጀው ያለበት ጊዜ ነው በማለት ነገር ግን የምዘጋጀው ለሰላም ነው ስትል ስታስተባብል እየተሰማች ነው አሜሪካ የደቡብ አፍሪካ አምባሳደርን ከሀገሯ ለማባረር ተዘጋጅታለች ተባለ። አሜሪካ የሀገር ዲፕሎማትን ስታባረር ከረጅም ጊዜ በኋላ ይህ ያሁኑ አዲስ ሁኗል። አሜሪካ የደቡብ አፍሪካ አምባሳደርን ከሀገሯ መባረሯን ይቀርታም የዓለማችን ቁጥር አንድ ሌላ አያል ሀገር የሆነችው አሜሪካ የደቡብ አፍሪካ አምባሳደርን ዋሽንግተንን ለቀው እንዲወጡ አዛለች ነው የተባለው። የሀገሪቱ ውጭ ጉዳይ ሚኒስቴር ማርኮ ሪቢዮ በኤክስ አካውንታቸው ላይ ባሰፈሩ ጽሑፍ እንዳሉት በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብለዋል። በአሜሪካ የዋሽንግተን አምባሳደር ኢብራሂም ራሱል ደቡብ አፍሪካ ካሏት አንጋፋ ዲፕሎማቶች ካከል አንዱ ሲሆኑም ከ2010 እስከ 2015 ድረስ በዋሽንግተን የደቡብ አፍሪካ አምባሳደር ሆነው አገልግለው ነበረ። በድጋሚ ከ2025 ጀምሮ ሀገራቸው በአምባሳደርነት እንዲያገለግሉ ተሹሞ የነበሩት አምባሳደር ረሶል ከፕሬዚዳንት ትራምፕ ጋር አስተዳደር ጋር ግጭት ውስጥ ገብተዋል። አምባሳደሩ ከሰሞኑ በበይነ መረብ በተካሄደ አንድ ሴሚናር ላይ ፕሬዚዳንት ትራምፕ የነጭ የበላይነትን ለማንበር የሚሰራና ምድሎች እንዲኖሩ የሚሰራ ፖለቲከኛ ነው የሚል አስተያየት ተሰጥተዋል። ይህን ተከትሎ አምባሳደር ረሶል በአሜሪካ መቆየት የሚያስችላቸው የዲፕሎማሲ ፈቃድ የተሰረዘ ሲሆን ወደ አገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግቧል። የደቡብ አፍሪካ ፕሬዚዳንት ጽፈት ቤት በጉዳዩ ዙሪያ ባወጣው መግለጫ በውሳኔ ማዘን ገልጾም ከአሜሪካ የሀገራት ጥብቅና የጋራ ተጠቃሚነት ያለው ወዳጅነት ለመስረት እሰራለሁ ብሏል። አሜሪካ የሀገራትን አምባሳደር የማባረር ልምድ የሌላት ሀገር ስትሆን በተለይም ከቀዝቃዛው ጦርነት ጊዜ ጀምሮ ሽኩቻ ውስጥ ከነበረችባቸው ሩሲያና ሌሎች ሀገራት አምባሳደሮች እንኳን አለማባረሯ ታሪኩ ያሳያል። የፕሬዚዳንት ትራምፕ አስተዳደር በደቡብ አፍሪካ ጫና ያሳደሩ የነጮች መሬት እየቀማች ነው በሚል ነው። ደቡብ አፍሪካ ግን ይህን ክስ በተደጋጋሚ ውድቅ አድርጋለች። የትራምፕ አስተዳደር የጉዞ እገዳ ሊጥልባቸው የተባሉ አርባ አንድ ሀገራት ይፋ ሆነዋል። ከነዚህ መካከል ዋነኛዎቹ ኤርትራና ሱዳን ሆነዋል። በከፊልና ሙሉ ለሙሉ እገዳ የሚጣልባቸው ሀገራት ዜጎች ወደ አሜሪካ እንዳይገቡ ይከለከላሉ ነው የተባለው። የትራምፕ አሰራር በደርዘን የሚቆጠሩ ሀገራት ዜጎች ላይ የጉዞ ገደቦችን ከማውጣት ዝርዝር ማዘጋጀቱን ሮይተርስ አገኘሁት ያለው ሰነድ ጠቅሶ ዘግቧል። በስደተኛ ላይ ጠንካራ ፖሊሲ የሚያራምዱት የአሜሪካ ፕሬዚዳንት ወደ ሀገራቸው እየመልሷቸው ከሚገኙ ህገወጥ ስደተኞች ባለፈ በተለያዩ ሀገራት ዜጎች ላይ የጉዞ ክልከላ አውጥተዋል። ክልከላ የተላለፈባቸው ሀገራት ዜጎች ለስራ ለጉብኝት፣ ጥገኝነት መጠየቅና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም ነው የተባለው። ሮይተርስ ተመለከትኩት ያለው የጉዞ ክልከላ ሰነድ በድምሩ 41 ሀገሮችን በሶስት የተለያዩ ቡድኖች ይዘረዝራል ብሏል። የመጀመሪያው አፍጋኒስታን፣ ኢራን፣ ሱሪያ፣ ኩባና ሰሜን ኮሪያ እንዲሁም ሌሎችን ጨምሮ በአስር ሀገራት ላይ ሙሉ የቪዛ እገዳ ጥሏ። በሁለተኛው ረድፍ ኤርትራ፣ ሄይቲ፣ ላኦስ፣ ማይናማር እንዲሁም ደቡብ ሱዳን ከፊል እገዳዎች የተጣሉባቸው ሲሆን፣ ይህም በቱሪስት በተማሪም እንዲሁም ሌሎች የስደተኛ ቪዛዎች ላይ ተጽዕኖ ይኖረዋል ነው የተባለው። በሶስተኛው ቡድን ውስጥ ቤላሩስ፣ ፓኪስታን ቱርክሜኒስታን ጨምሮ በአጠቃላይ 26 ሀገራት መንግስታቸው በ60 ቀናት ውስጥ በኢሚግሬሽን አገልግሎት ላይ የሚታዩ ጉድለቶችን ለመፍታት ጥረት ካላደረገ የከፊል የጉዞ እገዳ እንደሚጣልባቸው ሰነዱ አመላክቷል። አንድ ስማቸው ያልተገለጸ የአሜሪካ ውጭ ጉዳይ ሚኒስትር ባልደረባ ለሮይተርስ እንደተናገሩት በዝርዝሩ ላይ ለውጦች ሊኖሩ እንደሚችሉና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ አስተዳድሩ የጉዞ ክልከላ ሰነዱን ገና አላጸደቀውም ተብሏል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።